ዘጠኝ ሚሊዮን ብር የተዋወቀ እኮ ዘጠኝ ሚሊዮን ብር አስባችሁታል? በዶላር ምቱት፣ ምቱት፣ ምቱት፣ ምቱት እንጂ በዶላር እኔ የምለው ዘጠኝ ለምንድን ነው የምትበሊው? ሱቅ ገዛው ከባሌ ጋራ ኢትዮጵያ ሪል እስቴት ሱቅ ገዛው። ከዛ ከሚስቴ ጋር ስትጠላ የማን ይክፈለው? ሚስቴ ነበረች ብትከፍለው ሰርታ። ሁሉም ነገር እኔ ቁጭ ብዬ ልጆች ነበር ማሳድገው። ስለዚህ እርዱኝ። ይሄው አምስት ወሩ ከተከፈለ ከዛ አውጡ፣ ትወጣለህ። የማትከፍሉ ከሆነ ያው የሱቁ ዋጋ ወደ ሀያ ሚሊዮን ብር ነው። ስለዚህ ሀምሳ ፐርሰንት ነው፣ አርባ ፐርሰንት ይወስዳል ሱቅ። ከዛ ከሚስቴ ጋር ሱቅ ገዛሁ ነው ያልሺው። ማር የሰለኝ ወደ የምትከፍለዋ እናትየው ስሙን አያዞረውም። ለምን አያዞረውም? ለምትከፍለዋ ለሚስትየው ለምን ስሙን ነው ያዞረው? ሚስትየው የምከፍለው የላትም። ስለዚህ ዳይ ውጡ ሁለታችሁ በቃ በቃ ጻፈ። የእንትኑ የሬል ስቴት ውጡ አለ። ወጣ በቃ ከዛ መጣንና እንዲያሉ እንዲያድርገውኝ ከዛ እንዲያርገውኝ ብዬ ልጆቹን ጥለውብኝ ልጆቹን ይዘውብኝ እንዲሆኝ ብቸኝነት ተሰምተኝ ብዬ እያለቀስኩ ነው። እርዱኝ እርዱኝ፣ እርዱኝ! ዘጠኝ ሚሊዮን ብር እርዱኝ! ከሰር ሁለት ሽቶ ጋር ሁለት ሽቶ። አንቺ ዘጠኝ ሚሊዮን ብር ከሰር ወይ እዚህ ጋር ቁጭ ብያለሁ። አንቺ ለሁለት ሽቶ ታወሪያለሽ። ሁለት ሽቶ እርዱኝ ው እርዱኝ ብሎ ሽቶ ብሎ ከዛ በኋላ ነው ቀስ ብሎ ስለ እግዚአብሔር እርዱኝ እርዱኝ እርዱኝ። ዋናው ባለቤቱን ሄዶ መጠየቅ ይቻላል። እርዱኝ። አዎ፣ ሰብስክራይብ አድርገኝ ሰብስክራይብ አድርገኝ። ሥራ ትቼ ቁጭ ብያለሁ ነው። ታፕ ታፕ ኮፒሊንግ አዋጡልኝ። እሺ ጎፈንድ ሚንክፈቱልኝ አንድ አንበሳ ቃሉልኝ እዚህ ጋራ። አዎ አዋጡልኝ፣ የእውነት አዋጡ። ታፕ ኮፒሊንግ የለኝም እኔ ደህና ነኝ። እዚህም ብር የለንም። ብር የቤት ኪራይ የሚከፈል የለ ምን የለ፣ ግን እየኖርን ነው። አያስቅም? እየኖርን ነው። ገንዘብ የለነው ዳዎጭ ነው። አዋጡልኝ፣ የቤት ክራ ክፈሉልኝ። እንደት ይሉንታችሁን ግፈፏ። ሴቶች እንደ እኔ እናት መሆን ትፈልጋላችሁ? ይሉንታችሁን ገፈፋር። ሌባን ሌባ በሉ። ከዛ ሰው ትሆናላችሁ። ሌባን እየተሸከምሽ የምትዞሪበት በሙሉ ሁዶ ሀደኬ በቄያ ሀደኬ ታፕቶፕሊንክ አድርጉ። ይሄ ሞኝ ጅል ህዝብ ምን ነው ጓደኞቼ ታያትሉም? በቃሽ በቃ አሽማሪ በቃ እኮ ነው። በእንደዚህ ቶፒክ ነው ገንዘብ የሚሰራው። ማሪ እንደዚህ እኮ አይደለም። ከሆነይማ ሄድበት፣ ታፕ ታፕ ሄድበት፣ ሄድበት። እሺ ታፕ ታፕ አድርጉ። አንበሳ አውርዷ። አንበሳ አንበሳ አንበሳ። በደንብ መስማት ትፈልጋላችሁ? አንበሳ አውርዱ። በደንብ መስማት ትፈልጋላችሁ? አንበሳ ማውረድ ነው። አንበሳ አውርዱ ጋይስ። ሽመት መጫው እንዙረታ

ነ ጂጂ ዛሬ ምንድነው እየጠጣሽ ያለሽው ቡና? አንቺ ዘጠኝ ሚሊዮን ብር እኮ ነው የከሰርኩት። ምን ሆነሻል? እዚህ ጠቅምጤነኛ መስልሻለ ዘጠኝ ሚሊዮን ብር ገና ወ የኢትዮጵያ ህዝብ ነው የምለው የኢትዮጵያ ህዝብ ወየ ወየ፣ ቡና ብቻ ነው እየጠጣሽ ያለሽው ወይ ዘጠኝ ሚሊዮን ብር ከስር ያለው አልኩሽ ነው ኮይን መሬት

ቤት ከዛ ተለያየ በየነ ነበር የሚካፈለው ቤቱ ወደ ሃያ ሚሊዮን ብር ነበረ ያ በኢትዮጵያ ከዛ በኋላ ስትወጪ ዘጠኝ ሚሊዮን ብር ክስር አድርገሽ ትወጫለሽ ያው አርጋው ልታስረክበት በቃ ሄደች ዘጠኝ ሚሊዮን ብር ዋይ ዋይ ዋይ እያለች ትሄዳለች ዋይ ስትካፍያት ስንት ስንትና ስንት ሚሊዮን ብር የተረገመ ገንዘብ ዘርፈሽ የምታመጩ ነገር ተሳድበሽ የምታመጩ